ደርዬ እንግዲህ ከአንተ ጋር የተወሰኑ ደቂቃዎችን አብረን እንቆያለን። ራስህንም ደግሞ አስተዋውቅና ከዛ ወደ መጨረሻ ላይ ደግሞ እንደተለመደው የጥያቄና መልስ ፕሮግራም ይኖረናል ማለት ነው። እሺ ዛኪ፣ በጣም አመሰግናለሁ። ጉድ ሞርኒንግ ብያለሁ ሁላችሁንም ሀገር ውስጥም ከውጭም ያላችሁ የዚህ መራክብር አጋሮች፣ ታዳሚዎች እያደገ እያበበ እያፈራ እንዲሄድ ጥረት እንታደርጉላችሁንም ስላገኟችሁ ደስ ብሎኛል። እግዚአብሔርም ደግሞ በምክንያት ጭንቀን ስለሰጠን ላመሰግነው እወዳለሁ። ለማስታወስ ነው እንጂ ከዚህ በፊት በተሻለ እውቀት በተሻሉ ሰዎች ስለ ይቅር ባይነት በደንብ ተነጋግረናል። ግን ይቅር ባይነት የአንድ ቀን መርሃ ግብር ስላልሆነ እኔም ያቅሜን ለመወጣት ማስታወሻ እንዲሆነን ዛሬ እናነሳለን በኋላም በጥያቄ እና መልስ ሁላችንም ያለን ሀሳቦች እናንሸራሽራለን ማለት ነው። ያው መቼስ አንድ ነገር ሲነሳ አስፈላጊነት አለው አላማ አለውና አንድ አራት ነጥቦች አላማ በማድረግ ነው ስለ ይቅርባይነት የምንነጋገረው። የይቅርታ እና የቅርባይነትን ምንነት ወይንም ደግሞ አስፈላጊነት ደግመን እንድናስታውሰው እንዳንረሳው አንዱ አላማው ነው። ሁለተኛው የበደልን አስከፊነትና የይቅርታን ታላቅነት ለማስታወስ ይቅርታ ብቻውን ዋጋ የለውም የበደልን አስከፊነት እስካላወቅን ድረስ ይቅርታ ብቻውን ያን ያህል ጎልቶ ሊወጣ ስለማይችል የበደልን አስከፊነት እንድናስታውስና ከበደል ይልቅ ከይቅርታ ጋራ ቤተሰብ ሆነ እንድንኖር የሚያደርገንን ነገር እንድናደርግ በህይወታችን እንድናከናውን ያንን ለማስታወስ ነው ሶስተኛው እንዳለመታደል ሆኖ ከቅርብ ዓመታት ወዲህ ምናልባት አስር ሃያ ዓመት አካባቢ የሚያስቆጥር ወይ ከዛ በላይም የሚሄድ የተለያዩ መጥፎ ንግርቶች፣ ትርክቶች ላይ ያለን አመለካከቶች ሁላችንም የተዘበራረቀ ስለሆነ ያንን አመለካከት እንድንቀይር ምናልባት ይሄ መርሃ ግብር ያንን ባያደረግም ክፉና ደጉን ለይተን እነዛን ትርክቶች ከኛ እንድናርቅ ቢያንስ የሴጅ ቤተሰቦች በዚህ እንዳይታማ የዛ ተጠቂ እንዳይሆን ለማድረግ ነው። አራተኛውና የመጨረሻው የይቅር ባይነትን ጥቅም ማወቅ ብቻ ሳይሆን ለአዲሱ ትውልድ እንድናወርሰው አደራ ለማለትም ጭምር ነው። ይህንን ካልኩኝ ዝም ብዬ ስለ ይቅርታ ሳስብ ይቅርታ ምንድን ነው የሚለውን ነገር ትርጉሙን ለማወቅ ጥሬ ነበረና እንዲህ የሚል ጽሑፍ አገኘሁኝ። ሰው በሀብቱ በክብሩ በስሙ በመብቱ ወይም በሕግ ሲበደል ለበደሉ አቤቱታ ባያቀርብ፣ ብድራትን ባይፈልግ፣ ቂምና በቀልም ባይኖረው መበደሉን ረስቶታልና ይቅርታ አደረገ ማለት ነው ይላል። ከዛም ባሻገር ይቅር ባንል የእግዚአብሔርን ስራ አልተረዳንም ይቅርታንም አላገኘንም ማለት እንደሆነ ይናገራል። እና ይህን ካልኩኝ አንድ ሁለት ታሪኮችን አንስቼ ከዛ ታሪክ በመነሳት እዚህ ውስጥ ሁላችንም በየህይወታችን፣ በየአካባቢያችን፣ በየቤተሰቦቻችን የእኔ በምንላቸው ሰዎች ማህበረሰብ ውስጥ ያለውን ቁስል እያየን ከዛ በኋላ ደግሞ ይቅር ባይነትንም እዛ ውስጥ እየተለማመድን እንድንሄድ እፈልጋለሁ። አንደኛው የማነሳው ነገር የጥላቻን አስከፊነቱን ለማየት ወይ ደግሞ እንዴት ነው እያደገ የሚሄደው የሚለውን ነገር ምናልባት የሚገልጽልን ሁላችንም የምናውቀውን ነገር ለማንሳትና ለማስታወስ ፈልጋለሁ። የአረቦችንና የእስራኤላውያንን ታሪክ በደንብ የምናውቀው ነው። አረቦች ልጆቻቸውን በሚያሳድጉበት ሰዓት ለልጃቸው በግ ይሰጡታል። ሲያሳድጋት፣ ይኖራል፣ ይንከባከባታል፣ በጣም ይወዳታል። ቅርርባቸው እየጨመረ ፍቅራቸው እየጠነከረ ይመጣል። በዚህ ሰዓት እነዚ ወላጆቹ ለልጃቸው የሰጡትን በግ አርደው ይበሉበታል። ህፃኑም ልጅ ያሳደገው በግ ፍቅራቸው እየጠነከረ ግንኙነታቸው እየጠነከረ የሄደው በግ ሲያጣ በጣም ያዝናል። ወላጆቹም እንዲህ ብለው ይነግሩታል፣ በግህን አርዶ የበላው እስራኤላዊ ነው ይሉታል። አስቡት፣ በልጅ አእምሮ፣ ይህንን መልእክት ከሚወደው ቤተሰቡ ከሚያምነው ቤተሰቡ ሲሰማ ምን ሊሆን እንደሚችል ገምቱት። አንድና አንድ ነው፣ ለእስራኤላውያን ጥልቅ የሆነ ጥላቻ ኖሮት ያድጋል። እስቲ ከዚህ ከአረቦቹ እና ከእስራኤላውያኖቹ ወጣ እንበለና ከዚህ ታሪክ ተነስተን እኛ እንዴት ነው ያደግነው ብለን ስናስብ፣ ራቅ ያለ ዘመን ላይ ያለን እድሜያችን ትንሽ ገፋ ያለ ከዚህ ከሀያ ከሰላሳዎቹ እድሜ ባሻገር ያለ ነው። ምናልባት ብዙም አልተጠቃል ሊሆን ይችላል። ግን ከቅርብ ዓመታት ወደዚህ ሁለት አስርተ ዓመታትን ካየን በየትምህርት ቤቱ በየመንደሩ በየሶሻል ሚዲያው በብሔራዊም ይሁን በተለያዩ ሚዲያዎች ምን ሲነገሩ ነው የነበሩት? እኛ ስለ ልጆቻችን ምን እያለን ነው ያሳደግናቸው ብለን ስናየው የዛ የአረቡ ሕፃን ልጅ ጥላቻን ውስጡ እንዳበቀለ ለእስራኤላውያን ያለው ጥላቻ ጠንካራ እንዲሆን እንዳስቻሉት እኛ ውስጥ ምንድን ነው ያለው? ይሄ ይፈልጋል ነው ከልብ ማለት ነው። የትምህርት ስርዓቱ አገሪቷን ወደኋላ እንዳስቀራት እንደ ጣላት ወጣቱን እንደጎዳው ጎዳው ይነገራል። ከዛ ባሻገር ደግሞ ጥላቻንም በጣም እንዳረገዝን ይሰማኛል። ከዛ ባሻገር ሻውራራ የሆኑ የእምነትና የፖለቲካ ስርዓቶቻችን የወለዳቸውም አንዳንድ ነገሮች አሉ። ከእናንተ የተደበቀ ነገር ስላልሆነ እዚህ ጋር ላቁምና ኦልሞስት በአውሮፓያን አቆጣጠር ከ2012 ጀምሮ በጣም የሚያሳምመኝ ከውስጤ የማይጠፋ ሁሌም ስለ ይቅር ባይነት ወይ ስለ ጥላቻ ሳስብ በጣም ህመም የሚፈጥርብኝ አንድ ታሪክ ልንገራችሁ። እንደ አውሮፓያን አቆጣጠር ወደ ሰኔ ስምንት አካባቢ 1972 አካባቢ የተፈጠረ ታሪክ ነው የምነግራችሁ በሰሜን ቪየትናም ወይ ደግሞ በካምቦዲያ ጠረፍ አካባቢ ላይ ስለነበረ ጦርነት ነው ማወራችሁ። በዚህ አካባቢ ላይ ሽምቅ ተዋጊዎች በጣም እልህ አስጨራሽ ጦርነት እያካሄዱ የነበረበት ሁኔታ ነበር ነበረው። መሽቶ ሲነጋ በዚች መንደር፣ በዚች አካባቢ ለእነዚህ ማህበረሰብ ተስፋ ሰንቃ የምትወጣ ፀሐይ አልነበረም የጠበቀቻቸው ከሰማይ እንደ ዝናብ የሚወርድ የቦምብ ነበልባል ነበር የወረደባቸው። ምድርን የሚያረሰርስ ዝናብ ሳይሆን ደም ነበር አካባቢን ያጨቀየው። ነዋሪዎቹ እኛ በተለያየ ሚዲያዎች የምናየው እና ምናልባት ለጉብኝትም የመንዳዳለት እንደ ኤርታሌ አይነት እሳተ ጎሞራ ነበረ የመንደሩን ሰው የጨርሰው። መንደሩን ለሁለት እየከፈለ የሚሄደው የወንዙ ውሃ አልነበረም፣ የሰፈሩ ሰዎች ደም እንጂ። ከዚህ የቡጅብኝ ከዚህ የሞት አዋጅ አንድ ሰው ማምለጥና መውጣት የማይችልበት ነበር። ነገር ግን በተአምራት በድስት ውስጥ ከምንቀቅለው እህል ውስጥ አንድ ሳቱ ሳይነካው የሚወጣ ፍሬ እንዳለ ሁሉ ከዚህ ማዕት ውስጥ አምስት ህፃናቶች በህይወት ተርፈው እንደዚህ አይነት ታሪክ ምናልባት የምናውቀው ትንቢተ ዳንኤል ላይ ሰለስቱ ደቂቅ ወይ ደግሞ ሶስቱን ህፃናቶችን ብቻ ነው። እነዚህ አምስት ህፃናቶች በተአምራት ተረፉ። ስለ አንዷ ነው የማወራቸው። የትራንግ ባንክ መንደር የዘጠኝ ዓመት ህፃን ፋንቲ ኪንፉክ ትባላለች። እቺ ህፃን ከአምስቱ እሷን ድመርጥ ያደረገኝ አራቱ አንዳቸውም የልብሳቸው እንኳን ጫፍ እሳት ያልነካው የደም ፍንጣሪ ያልተፈናጠረበት ነው። እሷ ግን ሰውነቷን ሰላሳ ፐርሰንት አካባቢ እሳት የለበለባት እሳቱም ተቀጣጥሎ ሙሉ አካሏን ሊያነደው ሲል አውልቃ በመጣል እርቃኗን ስትሮጥ የነበረች ነች። አስቦት፣ የጥላቻን አስከፊነት። መቼስ ጦርነት ከፍቅር የሚመነጭ አይደለም፣ ከጥላቻ ነው። የዚችን ሴት ታሪክና የእኛን ሀገር ህይወት የእኛን ሀገር አሁናዊ ሁኔታ እንዳስስና በዛው እግረ መንገዳችን ስለ ይቅርታ እናወራለን። እቺ ህፃን ጀርቧ ክንዶቿ እግሯ እጇ፣ አንዳች ቦታ የተረፈ ነገር የለውም። በዛ ሰዓት እየተለበለበች ትሮጥ ነበረ። እርቃኗን በጨርቅ የሚሸፍንላት የተቃጠለውን ሰውነቷን ለሕክምና ወደ ሆስፒታል የሚወስዳት ወዳጅ ዘመድ በአቅራቢያዋ አልነበረም። ከሰፈሩ ከመንደሩ ከቀዬው አንድም ሰው አልተረፈም። የትምህርት ቤት ጓደኞቿ፣ የሰፈር ጓደኞቿ፣ ዘመዶቿ፣ ማንም ሰው አልነበረም። ለምን ካላችሁ ከዚህ አስከፊ ጦርነት ማንም ሰው መትረፍ አልቻለምን። ልብ አድርጉ። ሁላችንም ልጆች ያለን እድሜያቸው የዘጠኝ ዓመት የሆነ ምን ሊያስቡ እንደሚችሉ እስቲ ወደ አእምሯችን ናምጣ። ሁላችንም እንደምናውቀው እርቃኗን በመሆኗ ብቻ እፍረት ይሰማታል። ይህ ከአእምሮ መጠፍ አይደለም። በዚህ እድሜ ወላጆች እንኳን ገላቸውን ቢያጽቧቸው እርቃናቸውን በሚቆሙበት ሰዓት ያፍራሉ። ደግሞ ከቆጦርነት ከእሳት ከቦምብ አምልጣ እርቃኗን ነው እየሮጠቻለችው። እቺ ዘጠኝ ዓመት ልጅ ያየችው ነገር በሙሉ አእምሮ ላይ ታትሞ ለዘላለም የሚጠፋ አይደለም፣ ዘወትር በአእምሮ አጓዳ ሁሌም እንደ ትርኢት ይታያታል። ደስ የሚል ነገር አይደለም። ስትቦርቅ፣ ስትጫወት፣ የቤተሰቦቿን ፍቅር ስታገኝ አይደለም የሚታያት። ሞት ነው፣ እልቂት ነው፣ የደም ጎርፍ ነው፣ የተቆራረጠ አካል ነው የሚታያት በህይወት ዘመናቸው እንደዚህ አይነት ልጆች መጥፎ ጠባሳ ጥሎባቸው ያልፋል። የስነ ልቦና አገልግሎት እንዳታገኝና ይህ ነገር እንዳይቀረፍ እንኳን ሆስፒታሎች፣ ክሊኒኮች የሉም የጤና ባለሙያዎች የሉም። በዚህ የተነሳ ሜንታል ትሩማ የምንለው ለአእምሮ ጭንቀት፣ ለመጥፎ ትውስታ ትጋለጣለች። ያ በሳት የተቃጠለው ሰውነቷ እንኳን የሚለበልባት የሚያቃጥለው ያ ስሜት ትንሽ እንዳትታግስ የሕክምና ቦታዎች የሉም። ስለዚህ ሰውነቷ ያለው የሚጠዘጥዘው ስሜት አብሯት ይቆያል ማለት ነው። እነዚህ አምስት ህጻናቶች እየሮጡ በሚመጡበት ሰዓት የተለያየ ጦርነቶችን የተለያዩ ክስተቶችን ጋዜጠኞች ተገኝቶ ይዘግባሉ። እና የአሶሽየት ፕሬስ ዘጋቢ ጋዜጠኛ እርቃኗን ወደ እሱ እየሮጠች በምትመጣበት ሰዓት ስራው ነው እና ፎቶግራፍ አነሳት እንጀራው ስለሆነ ይህ ጋዜጠኛ በዚህ ፎቶግራፍ ብቻ ከጦርነቱ ማግስት በሚቀጥለው ዓመት በ1973 ማለት ነው በፎቶግራፍ ተሸልሞበታል። ለምን? ትልቅ ታሪክ ስለሆነ ማለት ነው። ኪም ወደሱ እየሮጠች የምትመጣው ታሪኩ እንዲቆይልላት ፎቶግራፍ ለመነሳት ወይ ቪዲዮ ለመቀረጽ አልነበረም። የሚያድናት ከዛ ሰዓት ውስጥ የሚያወጣት እርቃኗን በጨርቅ የሚሸፍንላት ቁስሏ ህመሟን ለማስታገስ ወደ ሆስፒታል የሚወስዳት ነበረ። በአገሯ ቋንቋ ተቃጠልኩ ተቃጠልኩ እያለች ነበር። ወደሱ የምትሄደው ጋዜጠኝነት ብቻ አይደለም። በዚህ ሰው ልቦና ያለው ርህራሂም ነበርና ከነሱ ራቅ ብሎ ወደሚገኝ አካባቢ ሳይጎን ወደሚባለው ከተማ ሆስፒታል እችን የዘጠኝ ዓመት ልጅ ይዞ ሄደ። እርዳታም እንድታገኝ እንዲተባበሯት አደረገ። የሚገርመው በኪም ሰውነት ውስጥ ብዙ የቦምብ ፍንጣሪ የነበረባት ሕፃን ልጅ በዚህ ለጋ እድሜዋ ትምህርት ቤት ሄዳ ትምህርት ገበታ ላይ በመገኘው ሰዓት ከጓደኞቿ ጋር እየተጫወተች በመቦረቂያው ሰዓት፣ አስራ አራት ወራቶችን አንድ አመት ከሁለት ወር በሆስፒታል ቆይታለች። በየወሩ ከአንድ ጊዜ በላይ ሊባል በሚችል ሁኔታ በዚህ ቆይተዋ አስራ ሰባት ጊዜ ቀዶ ጥገና ተደርጎላታል። ልበበበ የአደጋው አስከፊነት ምን ያህል እንደሆነ ማለት ነው። አስራ ሰባት ጊዜ ቀዶ ጥገና ማድረግ አስራ አራት ወራቶችን በሆስፒታል መቆየት ብቻ ሳይሆን የህመሙን ትልቅነት ደግሞ ልብ እንበለው። ባለሙያዎች ትረዱኛ ያላችሁ፣ የቃጠሏ ሁኔታ ሶስተኛ ደረጃ የሚባለው ከባዱ ነው። የሚገርመው ሆስፒታል ቲድ እንጂ የሚረዳትን ባለሙያዎች ታገኝ እንጂ ለዚች ህፃን የህክምና መድኃኒት መግዣ ማግኘት በጣም ከባድ ነበር። ምክንያቱም የአካባቢ ሰዎች የሉም፣ ቤተሰቦቿ የሉም፣ የሚያዝንላት የሚያውቃት ሰው አልነበረም። ከዛ ባሻገር በጣም ከፍተኛ የራስ ምታትና ጽኑምም ነበረባት። ደስ የሚለው ነገር ግን ከእነዚህ ሁሉ ስቃይና የህክምና ጥረት በኋላ ድና ወደ ሰው መቀላቀል ይችላለች። የዚች ልጅ ምኞትም ዶክተር መሆን ነበር። እግዚአብሔር ይመስገን አሳክተዋለች። ስለ አዘኖ ብቻ ማውራቱ በቂ አይደለም። እቺ ህፃን ልጅ ይህን ሁሉ መከራ አልፋ ይህን ሁሉ ስቃይ ችላ። በ1990ዎቹ አካባቢ ላይ በካናዳ በነበረችበት ወቅት የሰላም መልእክተኛ ሆና አገልግላለች። በስሟ የህፃናት መርጃ ማዕከል ከፍታለች። ኪም ፋውንዴሽን ኢንተርናሽናል የሚል ማለት ነው። በዚህ የህፃናቶች መርጃ ማዕከል ውስጥ የህክምና አገልግሎት ብቻ ሳይሆን የስነ አእምሮ ወይ ደግሞ የሳይኮሎጂ ሰፖርትም ይሰጥበታል ለምን እሷ ይህንን ነበር ያጣችው ህክምና ብቻ ሳይሆን ያንን ያየችውን ከአእምሯ ጥራርጎ አድርጎ የሚያስወጣላት ባለሙያ አላገኘችም እና እነዚህን አገልግሎት ይሰጣል አግብታ የሁለት ልጆች እናት ናት በጣም የሚገርመው ያንን ያህል ሰፊ የሰውነቷን አካል በሰዓት በቦምብ የተቃጠለችው ኪም የመጨረሻውን ሰርጀሪ ያደረገችው ከሀምሳ ዓመት በኋላ ነበር ልብ አድርጎ ውስጥ እድሜዋ ሙሉ ማለት ይቻላል ህመሙ አብሯት የነበረው ማለት ነው። የጥላቻ አስከፊነት፣ የጦርነት አስከፊነት በህፃናቶች ላይ ሲደርስ ህመሙ ምን ያህል እንደሆነ አስቡት። የልጅነትን ጊዜ ይወስዳል፣ የወጣትነትን ጊዜ ይወስዳል። እንግዲህ አስቡት በኪም ከቆጠር ነው እስከ አምሳ ዓመት ድረስ ማለት ነው። የእኛ ጦርነቶች ከዚህ የተለየ በረከት ይዞ አይመጡም። ጠባሳው እስከመቼ እንደሚዘልቅ አስቡት። ያኔ የጋዜጠኛ ያነሳት ፎቶግራፍ የቪየትናም ጦርነት ሲያስታውስ በጣም አስፈሪ እና አስከፊ ምሳሌ ነበር። ኪም እንደዚህ ትላለች፤ ለሰው ልጆች ፍቅር፣ ተስፋ፣ ይቅር ባይነት ያስፈልገዋል። ጦርነት በጨራሻ አያስፈልገንም። በአንድ ወቅት የቴሌቪዥን ጣቢያ ላይ ኢንተርቪው ስታደርግ እንዲህ ትላለች። በአንድ ወቅት የጦርነት ሰለባ ሆኛለሁ ከ50 አመት በፊት ከ50 አመት በኋላ ግን የዛ ተጠቂ ያለው አሁን የሰው ልጆች ጓደኛቸው ነኝ ረጃቸው ነኝ እናት ነኝ አያት ነኝ ለሰላም ጥሪ እየማቀርብ የሰላም መልክተኛ ነኝ ብላ ተናግራለች ለሰላም ዘብ በመቆሟ የይቅርታ ሰው በመሆኗ መላ ሀገሪቱ የተዘዋዘረች ይህንን መልእክት በማስተላለፏ የሰላም መልእክተኛ ወይ ደግሞ የሰላም አምባሳደር ሆና እንትን በማለቷ በጀርመን ሀገር በዚህ በሰላም ስራዋ ጀርመን ፕራይስ ፎር ፒስ ወርክ የሚባል ሽልማት ተሸላሚ ሆናለች። ኪም የድሮ ኪም ያደለችም መሆን አሁን ከስልሳ አመት በላይ ይሆናታል። ኑሯን በካናዳ አርጋለች። ዩኔስኮን እና በጦርነት የተጎዱትን ህፃናቶች በመላው በምችልበት ልደርስበት በምችለው ቦታዎች ሁሉ ታግዛለች። ስለተጠቁ ስለተጎዱ ሰዎች ሁሌም ድምፅ ሆና ትናገራለች። በዚህም በሽልማቷ ወቅት ወደ አስር ሺህ ፓውንድ አካባቢ በዛ ወቅት ተሸልማለች። ቅድም እንዳልኳችሁ በጀርመን አገርም የተሸለመችው ሽልማት ከሷ በፊት የሶቪየት ህብረቱ መሪ ሚካኤል ጎርባቸው እና የአሜሪካዊ ነፃነት ተሟጋች አክቲቪቲ ቶምስ ሚዝ ናቸው የወሰዱት ይህን ሽልማት። ሶስተኛው ሽልማት የሷ ነው። ይህን ትልቅ ሽልማት ምን ያህል ስራ ሰርታ እንደሆነ ልብ በሉት። ህመሟን በጣም ከመረዳቱ የነበረውን ነገር በቅርበት ከማውቁ የተነሳ ያ የአሶሺየትድ ፕሬስ ጋዜጠኛ ት በ2012 ስለ እሷ ቃለመጠይቅ ተደርጎለት ሲናገር ያኔ ይላል እሷን ባረዳ ኖሮ ይዣት ወደ ሆስፒታል ባልሄድና ህክምና አግኝታ ከዛ ስቃይ ባትተርፍ በህይወት ባትኖር ኖሮ እውነት እላችኋለሁ ራሴን አጠፋ ነበር። ብዙ ስቃዮች ብዙ መከራዎች እኮ አይተናል። ግን ራሳችንን ለማጥፋት የሚያስመኝ ይህን ያህል ህመም ላናይ እንችላለን። ምናልባት ህክምናዎች እስከ አምሳ ዓመት የሚዘልቁም ላናየ እንችላለን። ምን ያህል አስከፊ እንደሆነ ስላየውና በቦታው ስለነበረ ነው ይህንን ሊናገር ይቻለው። ፉክ በወቅቱ የነበረውን ነገር እንዲህ ብላ ትናገራለች። የሆነው ነገር በጨራሽ ምንም አውቀው ነገር የለም። ምን እንደተፈጠረም አላውቅም። ከነበርኩበት ቦታ ስነቃ ሆስፒታል ውስጥ ነው እራሴን ያገኘሁት። በጣም ልገልጸው ከምችለው በላይ ከፍተኛ ሕመም ይሰማኝ ነበረ። በጣም ብዙ ነርሶች ዙሪያ ይንከብበውታል። ስነቃ በጣም ከፍተኛ በሕይወት ዘመኔ በጨራሽ ፈርቼ የማላውቀው ፍርሃት ነበር የተሰማኝ። አስቡት በህፃናቶች ልጆች ላይ የሚደርሱት አገራችን ላይ እየተከሰቱ ያሉት በየዘመኑ እየተቀያየሩ መልካቸውን እየቀየሩ የሚመጡ ነገሮች ህፃናቶች ላይ ምን ያህል አስከፊ እንደሆኑ ለህጻናቶች ብቻ ነው ብዬ ማለት አይደለም ግን የበለጠውን ለማለት ፈልጌ ነው። ምናልባት የሴጅ ኢትዮጵያ ዋና አላማውም ቀጣዩን ትውልድ መቅረጽ ከመሆኑ የተነሳ ከልጆች ጋር ያለው ቁርኝነት ሰፊ ከመሆኑ የተነሳ ይህንን ውይይት ሳካሄድ ህጻናቶቹ ላይ ማጠንጠን ፈልጌ ነው እንጂ ለወላጆችም ለአዋቂዎችም ለወንዶችም ለሴቶችም ኢቨን ለተዋጊ ወታደሮቹም ጭምር በጣም አስከፊ ነው። ድፍረትን አይሰጥም ፍርሃትን ካልሆነ በስተቀር እና በጣም ፍርሃት እንደተሰማ የተናገረችው ዛሬ ግን ባላለኝ አዲስ ህይወት አለኝ እንደ ማንኛውም ሰው ኖርማል ነኝ ትላለች። ብዙ ሰዎች ስለ እኔ ምስል በደንብ ያውቃሉ ከጥቂቶች በቀር የውስጤን ህመሜን የሚሰማኝን ነገር ህይወቴን ማንም ሰው አያውቅም የምትለው ለዚህም እግዚአብሔርን ታመሰግነዋለች። ያንንም ምስል በጸጋ ተቀብዬዋለሁ፣ ለእኔ ትልቅ ጉልበት ያለው ትልቅ መልዕክት ያለው ስጦታዬ ነው ትላለች። ስለዚህ ምርጫው አድርጓለች። በዛ ምስል፣ በዛ ፎቶግራፏ፣ በዛ ቁስሏ፣ በዛ ህመሟ ዛሬ ለሰላም መስራት ችያለሁ ትለናለች። እኛስ እቺ ሀገር እንዳለመታደል ሆኖ ነገስታት ወደ መሪዎች ከመሪዎች ወደ መሪዎች ስትቀያየር ስርዓቶች ሲቀያየሩ፣ መሪዎች ሲቀያየሩ ሁሌ ደም አፋሳሽ የሆነ ታሪክ ነው ያለን። ሞት፣ አካል ጉዳት፣ የንብረቶች መውደም መጥፎ ትውስታ ናቸው ያሉት።